ታኝ ነው ወታደር ማለት ሳይንቲስት ነው ወታደር ማለት ገማች ነው ኮሜንቱን ዝጉት ዝጉት ዝጉት ኮሜንቱን ህዝቡ ያዳምጥበት ህዝቡ ያዳምጥበት ዝጉት አትክፈቱ ከተዘጋ ክፈቱ ስል ክፈቱ ስለዚህ ወታደር ማለት ዲሲፕሊን ነው ስለዚህ ምንድን ያደርጉት የአማራ ፋኖ የአማራ ፋኖ ጥይቱን አገኘ ከሚያገኝበት ቦታ ከጎረቤት ሀገር ሄዶ አገኘ ጥይቱን ተከፋፈሉ፣ ለወታደሮቻቸው ሰጡ። ከዚያ በኋላ ሲቪሉ እነዘመነ እነ አስረስ እነማ ሳያውቁት እነዚህ ወታደራዊ ኃይሎች ቅንጅት ፈጠሩ፣ ተነጋገሩ፣ በአንድ ቀን በአንድ ሰዓት እርምጃ ወሰዱ። መከላከያው አልጠበቀም። ምክንያቱም በፊት ሲነጋገሩ እነ አስረስ ከብሔራዊ መረጃ ደህንነት ጋር እኩል ነው የሚሰሩ። ከዛ ለነ መሳይ መኮንን ይነግራል። መሳይ እንደዚህ ልንጀምር ነው፣ ልናጠቃቸው ነው። ከነገም ያዚያ አስራ ስድስት ጀምሮ እንደዚህ ልናረግ ነው፣ ከምንትስ እየጀምሮ እንደዚህ ልናረግ ነው ነው የሚሉት ማለት ነው። ካሳ ነው ብላለች ቴክታ አመሰግናለሁ ብለው ነው የሚሉት። ይሄ ሲቪሉ ቀባጣሪ ነው። አረቄ ሲጠጣ ይቀባጥራል። ከነተመስገን ጥሩ ነገ ይቀባጥራል። ከነ ተሻገር ጋር ይቀባጥራል። ከነናፍና ናትናኤል መኮንን ጋር ይቀባጥራል። ከነ አባዱላ ጋር ይቀባጥራል፣ ይቀባጥራል። ይሄ ወታደር ግን ዲሲፕሊን ወታደር፣ ዝም ነው፣ ዝም ነው፣ ሚስጥራዊ ነው። ስለዚህ ወታደር አይክፍሉ ወጀ ሰራ አስደነገጠ። በፊት መከላከያ መረጃ ይደርሰው ነበር፣ ይዘጋጅና ይመክት ነበር። አሁን ግን የለም። ሬሳ በሬሳ መከ ጎንደር ብቻ የተሠራው ይሄ ነው አይባል። እነ መከታው አያቁም፣ እነ ኮሎኔሉ መሐባው አያቁም፣ እነ ደረጀ አያቁም፣ ደቡብ ጎንደር ያሉት እነ ጌታ ስራዳ አያቁም። ማን ነው ሻለ? መቶ አለቃ ማስረሻ ሰጠ አያቅም። አያቅም። ወታደሮች፣ አራት ወታደሮች፣ ቆፍጣና የበላይ ዘለቀ ልጅ ሻለቃ ዝናቡ ልንገረው፣ የአፄ ቴዎድሮስ ልጅ ኮማንደር አርበኛ ሳሚ ሳሙኤል ባለድል የራስ አሊ ልጅ የንጉሥ ላሊበላ ዘር እነ ድርሳን በብርሃኔ የአጼ ምኒልክ ልጆች የሸዋዎቹ ወይ ካሳም፣ ወይ አብደላም፣ ወይ አለባቸው እነዚህ ሶስቱ ሆነው ይህንን አመጡ ማለት ነው። ወሰኑ ማለት ነው። ድባቅ መቱ ስለዚህ የባህር ዳር እዙ የመከላከያ እዙ ሰሜን ምዕራብ ነው በቁስለኛ በምናምን ተጨናነቅ የመከላከያ እንኳን አስከሬን ከታየ ረጅም ጊዜው ውጊያ እንኳን ሲደረግ እነ አስረስ ማዕረይ ሲመሩት ውጊያ ሲደረግ ውጊያው ላይ ማን ይሞታል እከሌ ተሰዋ ይባላል በድሮን እከሌ ተሰዋ ውጊያ ላይ እከሌ የተሰ ተመርጠው ጀግኖች ይቀጠፉበት ነበረ። በዚህ ውጊያ የለም፣ ወፍ የለም፣ ድሮኗ ማነግሯት ዱዳ አረማር የለም አረማር የለም ምንም ዝግ ዝግ። ለዚህ ነው ዝናቡ ካልተገደለ የሚሉት። አሁን ዝናቡ ይገደል የሚሉት ማናቸው? ወያኔዎች ዝናቡ የሚገደል የሚሉት ማናቸው ናቸው? የሻቢያ ሰዎች ዝናቡ ይገደል የሚሉት ሆኔ እኔ ዘመዴ ነኝ። እኔ ዘመዴ ነኝ። ከግርማ ካሳ ጋር ጉሮሮ ለጉሮሮ ተናንቄ፣ ከአስረስ ማዕሬ ጋር ጉሮሮ ለጉሮሮ ተናንቄ፣ ከነ አልማዝ ባለ ጭራዋ ጋር ጉሮሮ ለጉሮሮ ተናንቄ፣ ደብኩ ባዝማሪዋ በነ ስጋ ቆራጩ ይሄ ነው የሸበሉ የካርቶን ፊልም እየሰራብኝ አማኑኤል አብነት ጥልሚያኮ ስለሚሰጠው ወፍ የለም ንቅንቅ አልልም ብዬ ዛሬ አማራ የደረሰበትን በድፍረት እናገራለሁ። እኔ ነኝ የነቀነኩት፣ እኔ ነኝ ልክ ያገባሁት። ጦሩን አልመራሁትም። የድላቸው ውስጥ ተሳትፎ የለኝም፣ ሱታፌ የለኝም። ቢያንስ ግን ይሄን ቀማኛ፣ ይሄን ሌባ፣ ይሄንን ዘራፊ ቡድን ይሄን ነፍሰ ገዳይ ቡድን፣ ይህን የአማራ ምሁራንን የሚጨርስ ቡድን፣ ይህንን ሾተ ላይ የወያኔ ቫይረስ ተሸካሚ አፍቃሬ ወያኔ አፍቃሬ ሻቢያ ቡድን ተዋግቸዋለሁ፣ ተዋግቸዋለሁ። ጉሮሮ ለጉሮሮ ተይዤ አልወጣም ብዬ አልወጣም ብዬ ዱዓ፣ ተይዞ ከቴሌግራሙ ውጡ ብሎ ውልቅ በል ጥፋ፣ ውጣ፣ ድራሻ አባይ ጥፋ ብዬ አጥፍተነዋል ሲሉኝ አልጠፋም ብዬ እስከ መስከረም አሁን ላልቆይ ይችላል እስከ መስከረም አሁን አላልቆይ ይችላል እስከ መስከረም መስከረም ድረስ እንኳን ካላለቀ እስከ ጥቅምት ድረስ እስከ ጥቅምት ድረስ እስከ ገና እስከ አንድ አመት። ለምን ነው ከጮቄ አልወርድም? የጎጃም ፖለቲካ ተስተካከለ ማለት የአማራ ፖለቲካ ተስተካከለ ማለት ነው። የአማራ ጎጃም ሀብት አለ። ጎጃም የሰው ጉልበት አለ። ጎጃም መሳሪያ አለ ጎጃም ገንዘብ አለ ጎጃም ጀግና አለ ጎጃም ሃይማኖተኛ አለ ያልተነካ ጥሬ ሀብት አለ። ጎጃም በወያኔም ጊዜ የደቀቀ አይደለም። ጎጃም በጁንታ ጦርነት ጊዜም ጎንደር፣ በከፊል ወሎ ሙሉውን፣ ሸዋ በከፊል ሲደቅ ሲደቅ ጎጃም አልደቀቀም አልደቀቀም። ስለዚህ ጎጃም ላይ ትኩረቱ የቀላል አይደለም። ጎጃም ላይ ያለው ትኩረት ከባድ ነው። ጎጃም ውሃው አለ አባይ አለ። አባይ ጠላት የሚሰበስብ ነው። ጎጃም ላይ ግብጽ አለች አይኗን ጥላ። ጎጃም ላይ እስራኤል ታያለች ውሃውን ውሃው ወደ እስራኤል እንዲገባ ይፈለግ። ጎጃም ላይ አሜሪካኖቹ ኢንተረስት አላቸው። ጎጃም ላይ አረቦቹ፣ ጎጃም ላይ ኦሮሞዎቹ፣ ጎጃም ላይ ሻቢያ፣ ጎጃም ላይ ወያኔ፣ ጎጃም ላይ ሸንጎ፣ ጎጃም ላይ እስኳድ፣ ጎጃም ላይ ኦሮሞማ፣ ጎጃም ላይ አብን፣ ጎጃም ላይ ግንባሩ ጎጃም ላይ ፌክ ኢትዮጵያኒስቱ ጎጃም ላይ ግንቦቴው። ይሄ ሁሉ ጎጃም ላይ ያነጣጠረ ነው። ጎጃም ማዕከል ነው። ጎጃም ከሱዳን ጋር የሚቀራረብ ነው። ጎጃም የህዳሴው ግድብ ያለበት ነው። ጎጃም ማዕድናት ያሉበት ነው። ጎጃም ሰፊ ለም የእርሻ መሬት ያለበት ነው። ጎጃም የሊቃውንት ሀገር ነው። የሃይማኖት ሀገር ነው። የቅኔ ሀገር ነው። ጎጃም የሃይማኖተኞች ሀገር ነው። ጎጃም ብብዙ ነገር አለ። ስለዚህ ጎጃምን ተብትቦ መያዝ ጎጃምን አስሮ መያዝ ጎጃምን ወደኋላ ማስቀረት የጎጃም ፋኖችን መግደል የጎጃም ፋኖችን ማጥፋት፣ አዎ ለጠላት እንትን ነበረ። በቃ ሰርግና ምላሽ ነበር። ሰርግና ምላሽ ነበር። ይሄን ነው እኔ ገብቼ በጣጠስኩት። ይሄ ደግሞ ዋናው ቁልፍ አስረስ ማሬ ነበር። አስረስ ማሬ ነበር። ሲደውልልኝም የነገርኩት ይህን ስለሆነ ማለት ለምንድን ነው አንድ እንዳይሆኑ እያረክ ያለው? ለምንድን ነው እንዲህ ያልከው? ፈረንጁ ማን ላከው? እንዴት ነው አንተ ኢንተርቪው የምትሰጠው? እንዴት ነው አንተ የወልቃይት ላይ የተገደሉት አማሮች የተጨፈጨፉትን ሰዎች የእኛ ጊዜ ትግሬ እንትን ፋኖ አይደለም እኛ አሁን የተቋቋም ያኔ ፋኖ ነበሩይ ሳምሬ አደለው የጨፈጨፈው። እንዴት ነው አንተ ወያኔን የሚያድን ነፍሰ ገዳይን የሚያድን ንግግር ልታደረግ የቻልከው? አይ የቋንቋ ችግር ሊሆን ይችላል፣ ያው የቋንቋ ድክመት። አይደለም በተጠና መልኩ። ማን የላከው ፈረንጁን? ማን የላከው? የት ነው የተላከው? የተላከው ጎንደር ነበረ። ማን የላከው? ቴዎድሮስ ትርፌ ነበር የላከው። ለምን ተቀበልከው አንተ? ለምን ተቀበልከው? አይ ወደ ሳሚ ሊሄድ ብሎ መንገድ ስላጣ እዚህ ጋር መጥቷል፣ እና ተቀበለው ብሎኝ። አንተ ከነሱ ጋር ትገናኛለህ? አዎ። ከዛ አስገባኸው? አዎ። ከዛ ወታደሮቹን አሳየው፣ ምን አረግከው? አዎ። ከዛ ኢንተርቪ ሰጠኸው? አዎ ኢንተርቪው ግን ወጥቶ የአማራን ፋኖ ትግል የሚገልን ያደረከው? ቃል በቃል የነገርኩትን ነው የምነግራቸው። ቃል በቃል ምንድነው? አንተ አንድነቱ እንዳይመጣ ያደረከው? እኔ አይደለሁም ዝናቡ ነው። አሁን ዛሬ ዝናቡን የሚሰድቡት እሱ ያለኝ ነው። ደጋግሜ ሳዳምጠው ደጋግሜ ሳዳምጠው ደጋግሜ ሳዳምጠው እገረብበታለሁ ነው እምላቸው። ዝናቡ ነው ያደረገው ነው የምትለኝ? አይደለም ዝናቡ አይደለም ስለው፣ አይደለም ዝናቡ ማለት ዝናቡ አጠገቡ ያሉት ልጆች እኛ ታግለን እንዴት ወታደራዊ አዛዥነቱ አይሰጠንም? ብለው እነሱ ጓ ብለው ነው። ታዲያ ሁሉን ነገር ጎጃም እንዲወስድ ነው እንዴ የምትፈልገው? መሪ ጎጃም፣ ምክትሉ ጎጃም፣ ፖለቲካው ጎጃም፣ ወታደራዊ አዛዥ ጎጃም። የአማራ ፋኖ የጎጃም ፋኖ ነው እንዴ? አይደለም መሪነቱን ጎጃም ከወሰደ ወታደር አዛዡን ጎንደር ከወሰደ ፖለቲካውን ወሎ ከወሰደ ውጭ ግንኙነቱን ሸዋ ከወሰደ ምንትስ እየሆነ እንደዚህ አድርጋችሁ አቻችላችሁ ጊዜያዊ ነገር ነው እንጂ የምታመጡት እንጂ እንትን ጎጃም እንትን ጎጃም እንዴት ትላላችሁ? እሱን በቃ እናስተካክላለን፣ እሱን እናስተካክላለን። ትክክል አይደለም፣ ትክክል አይደለም። እንዲህ የተሟገጥኩት እንዲህ ነው። እስቲ ወንዶቶ ውሸት አልተነጋገርንም ይበል ይውጣን ይውጣና፣ የነጋገር ይነጋገር። መጀመሪያ የጀመረ ይህ እንደዚህ ብሎ ነው። ዘመዴ ዘመዴ፣ አንተ ትክክል አይደለም። ዘመነን ሄደው ማርሸትና አስረስ እግሩ ላይ ወድቀው ይዘውት መጥተዋል። ይሄ ፎልስ እንትን ነው። የኔን የፖለቲካ ካፒታል ለመናድ ነው። ሀሰተኛ መረጃ ነው የሰጡህ። እየዋሸነ እያልከኝ ነው? አዎ እና እንትን እያልከኝ ነው። እንግዲህ ከዚህ በኋላ ስንነጋገር እኔም በዚህ መልኩ ነው የማናገርህ። ግድ የለም በለኝ። ይሄ ትክክለኛ በዚህ ቅርታ ልጠይቅ ይገባል። አይ እኔ ቅርታ ጠይቃለሁ። ይሄንን መረጃ የሰጠኝ ግን ሰው አለ እኮ። እሱ ሰውዬ ነው ስተተው። አለቃን የነገረህ ዘመነን ነገር አልነገረኝም። እና ማን የነገረ? ማርሸት፣ ማርሸት ነው የነገረኝ። ደግነቱ ደግሞ ማርሸት ሲነግረኝ ጻፍልኝ ስለው አይ ዘመዴ ቅዳይ ነው የሚለው ሪከርድ አድርገው ነው የሚለኝ። እኔ መጽሐፍ አይሆንልኝም፣ ጊዜ ይወስድብኛል ቅዳይ ነው የሚለኝ። እሺ፣ ምን ቸገረ? ወይ ቀድቶ ይልክልኛል፣ ወይ ቀደዋለሁ ማለት ነው። ስለዚህ ዶክመንት ነው ያለኝ። ጸጥ አለ፣ ለሶስት ለአራት ሰከንድ ጸጥ አለ። እነሱ የፈለጉ ዘመንን መቀጥቀጥ፣ ዝናቡን መቀጥቀጥ፣ አጠገቡ ያሉትን እየተገደሉ ነው እየሞቱ ነው። ምን እያሉ ነው? ከዛንት ማለት ምናምን እነ ጥላውን አበጀ፣ በዚህ በኩል እናበጀ ጥላውን በቡሬ በኩል፣ በቡሬ በኩል ያለውን አፈር ከድሜ ማብላት የደንበጫን የዳሞትን ፋኖ ያን ሰዓት የለበሰውን ማድቀቅ ልጆቹን ማሰር መበተን እዛ አካባቢ ወንጀል መስራት። እንደዚህ በቃ የተያዘው የውሽቅትና ስራ ነበር የተያዘው። ጸጥ አለ ለስንት ደቂቃ። እ ስለው አይ እንደሱ እኮ አይደለም በቃ እኔ እሱ የነገረኝ እሱ ነው ደግሞ ራሱ ነው እንትን ያለኝ። ቀጥል ሌላ ጥያቄ ልቀጥል? አዎ ምን ስለሆንክ ነው አንተ በየጊዜው እየተጣድክ የጠላት ሚዲያ ላይ እየወጣ ኢንተርቪው አትስጥ አይደለም አንተ? አንደ በተሩቱ ነው። ግን እንዴት ነው አንተ አደጋ ይደርስብኛል ብለን ማትሰጋው እንዴት ነው ማትሰጋው? እንዴት ነው ከመሳይ መኮንንን አምነህ እንዴት ነው አንተ ኢንተርቪው የምትሰጠው? እንዴት ነው ኢትዮ ፎረሞችን አምነህ የወያኔ ሚዲያ አምነህ እንዴት ነው ኢንተርቪው የምትሰጠው? እንዴት ነው አንተ ሞገዝ ዘውዱን ድልብ ያለ ኦነግ አምነህ አንድ ሰዓት ሁለት ሰዓት ቁጭ ብለህ ኢንተርቪው የምትሰጠው ብትሞትስ ዘመኑ ሃያ አንደኛው ክፍለ ዘመን ነው። ጸረ አማራ ጸረ ፋኖ፣ ፋኖ ላይ የሚቀልዱ ሰዎችን እንዴት ነው አምነህ አንተ እንደዚህ ልትሰጥ የምትችለው? አይ እሱንም ቃል በቃል ልንገራችሁ። ሰራዊቱ ገምግሞናል፣ ሰራዊቱ ነግሮናል። ለምንድን ነው እንደዚህ የምታደርጉት? ለምን እንደዚህ እንደሚሆነው? ስለዚህ እንደዚህ መሆን የለበትም፣ ሚዲያ ምረጡ ተብለን፣ እሱንም እናስተካክላለን፣ አስተካክለናል አለ። እሺ እቀጥላለሁ አልኩ እኔ ጥያቄዎቹን ብዙ ጥያቄዎችን ሳልጨርስ የመረጃ ቲቪ ሰዓት የደረሰና ለማግስቱ ቀጥሬው ተለያየን። ማለት ድራሽ አባቱ ጠፋ። ሩጦ መሳይ መኮንን ጋር ሄዶ የፖለቲካ ድንግልናቸውን ያስወሰዱ ነውረኞች ሚዲያ ሊመርጡልን ይፈልጋሉ። ለምን ገሌ ጋ ሄድክ? ለምን ገሌ ጋ ሄድክ? ምናምን ያ ዝም ብዬ አውርቼው የቀረውት መስሎታል። እንዲህ እንደሚለኝ ስለማ መሰሪነቱን ስለማቅ መጀመሪያ እኔን ነጥብ ለማስጣል የመጣው እኔን ጠበቃ ስለሆነ ጠበቃ ዳኛ ፊት ሲቀርብ ዳኛውን መጀመሪያ በምን አይነት ቃል እንደሚያጦዘው ተከራካሪው እንዴት እንደሚያጦዘው አውቃለሁ። ስለዚህ እሱ የጥብቅና ሙያውን እኔ ላይ ኤክስፐሪመንት ሊሰራ ነበር የመጣው። በቃ እኔ ላይ ሊፈሳሰፍ፣ ሊመራመር አድርጎ በቃ ላብራቶሪ አድርጎኝ ነበር የመጣው እዚህ ስለፈልፍ እዚህ ምናምን ስል ዱዳ ነው ይለሱ። እኔ ማህይም ነው ይለሱ። ዝም ብዬ ምጮ መስሎታል። የሚረዳኝን ከእኔ ጀርባ ያለውን የእግዚአብሔር መንፈስ አያውቀውም። አያውቀውም የሚረዳኝን ፊት የማስቀምጣትን ወላዲተ አምላክ ቅዱስ ሚካኤል፣ ቅዱስ ገብርኤል አያውቅም። የእኔን ጌታ የእኔን መድን አያውቅም። መንፈሳዊ ሰው ይመረምራል እንጂ አይመረመርም የሚለውን የእግዚአብሔር ቃል አያውቅም። ጎጃም ገባው ስል ነው የመጣው ገና የመጣ ቀንም ልክ ሲደውል ሲጨቀጭቅ ሲጨቀጭቅ ለምን አላነሳም ብዬ ማናገር አልፈልግም ሱል ሄሎ ስለው ጊዜ ሄሎ አስረስ እንዴት ነህ ስለው፣ ጊዜ እንዴት አወክ? ስልኬን ማን ነው ስልኬን የሰጠህ ከዚህ በፊት አውርተን አናቅም እኮ አለኝ። ቴክስት የምታደርግብኝ ስልክ አለው ስክሪንሻት አድርጌ ላኩለት። ይሄን አንተ አደለ የጻፍከው? ኦኬ ኦኬ ኦኬ እረስቸው ነው በየጊዜው መልስ አልመልስልህም እንጂ አንተ አደለ። እኔ ከአንተ ጋር ማውራት ስለማልፈልግ ነው አልኩት። ይሄን ያልኩት ነው። አሁን ብዙ ሰዎች የተጣላን በምናምን ይመስላል፣ አደለም። እኔ አንቄ ስለያዝኩ ነው ዘመነ እንትን ይላል። አሁን ለዘመነ አገዝኩ ምናምን ይመስላቸዋል። ብዙ ሰዎች ለዘመነ ተደርቤ ምናምን ይመስላቸዋል፣ ወይም ደግሞ እያጣላኋቸው ይመስላቸዋል። አይደለም፣ እያጣላሁ አይደለም። ማን ነበረ እሱ ኢንተርቪ ስላደረገ ብቻ የሚቀጠቀጠው ዘመነ አይደለም። እሱ ስለ ድርድር አውርቶ አይደለ እንዴ ህዝብ ሲጮህበት፣ ሚዲያ ሲጮህበት ግር ብሎ ሄዶ ዘመነ እግር ላይ ወድቆ ምራን አንተ ምራን ያለው እነሱ አይደሉ እንዴ በየትኛውም ኢንተርቪ ሲቀጠቀጠ ፊት የሚመጣው ማ ነው ዘመን አይደል እንዴ ዘመነን ፎቶ እያነሳ አንዴ ድልብ ያለ አንዴ ቦርሳ አሸክሙ አንዴ ወርቅ ሰዓት አንዴ ጉቲ አስደርጎ በግንባሩ በነ ዋና አማራ ሲያስቀጠቀጠው የኖረው እሱ አይደለ እንዴ በነ ቤተልሔም ዳኛቸው ሲያስቀጠቅጠው የኖረው እሱ አይደለ እንዴ ያኛውም ደግሞ የእግዜር በግ ነው። ልክ የአብርሃም በግ ነው። ዝም ብሎ እየተነዳ ወይ አይወስን ወይ ምን አይል። አፈር ከደቼ በልቶ ነበር እግዚአብሔር፣ እኔን ጣለለት፣ ንገሩት፣ እኔን ጣለለት፣ እኔን ጣለለት። ዛሬ የወለጋፋ ነው ስዬ የደቡብ ኢትዮጵያ ፋኖ ምንት ስዬ እከሌን ሾመና ለከሌን ሽረናል የሚባል የለ። መሳይ መኮንን ጋር ተጥዶ ከበላንድ ጋር ተጥዶ የአማራ ፋኖ ወኪል የአማራ ፋኖ ተደራዳሪ የለም። ስርዓት አለው። ህዝብ ግንኙነት አለው። ህዝብ ግንኙነቱ ያውራ። አረቄም ጠጥቶ ይሁን ቢራ ጠጥቶ ያውራ የራሱ ጉዳይ። ተመድቧል። ድርጅቱ ነው የሚጎዳው። ምን አገባል። ወታደራዊ ክፍሎ የወታደራዊን ጉዳይ ያወራል። ፕሬዚዳንቱ መናገር ባለበት ይናገራል። ይሄን ቀጥቅጬ ሥርዓት እያስያዝኩት ነው። ሥርዓት እያስያዝኩት ነው። ተረኞች አሉ፣ ደግሞ እዚህ አሮጌ እንትን ያላቸዋሉ አሮጌ የማይቀይሯት ከረባት ያላቸው። በቃ አሁን ፋኖ ሲያሸንፍ ፋኖ ገበሬ ነው፣ አልተማረም። ከዛ እነሱ ኢትዮጵያ ገብተው ባለስልጣን ለመሆን የተዘጋጇሉ። ሄሎ ወታደራዊ ክፍሉ እንዳትለቅ፣ ሄሎ የፖለቲካ ዘርፉን እንዳትሰጥ፣ ለወሎ እንዳትሰጥ ለጎጃም ለጎንደር እኛም የደከምነ እንትን ያለኛ ወሪያም ወሪያም ወሪያም ስንት ወሪያም አለ እዛ እነዚያ ልባቸውን የሚያቆም ማለት ነው። ገና ለገና እነሱ አሸንፎ መጥሶ ሚኒስትር ገሌ ሚኒስትር ገሌ ይባል።